እችን ቀን በጉጉት ነበር የምጠብቃት ጋይስ፣ ሄሉና ቢኒ መቼ ነው ደስ ተቃቅፈው ፎቶ ፖስት የሚያረጉ እያልኩ ነበር። ቀኑ ደረሰ የማይደርስ የለም ዋናው ትግስት ነው። ለማንኛውም ያኔ ሄሉን አይፈልጋትም ምን አመስሎ የነበራችሁ ቢኒ፣ እንግዲህ ፈተናውን አልፎ የማያልፍ ቀን የለም ተብሎ ወደ ድሯቸው ተመልሰው የኔ ሸበላ ተብሎ መጥቷል። ኦ ማይ ጋድ ኦ ማይ ጋድ በጣም ነው የሚያምሩት። በጣም ነው የሚያምሩት። ማርያም፣ በጣም ያምራሉ። እና ይሄ ቀን ሁሌ ነበር የሚናፍቀኝ፣ ምክንያቱም በቃ የሆነ ጊዜ አሪፍ እየሰሩ ነበር፣ ነገር ተበለሻሽቶ በቃ ብዙ ሰዎች ራሱ ሲያናድዱ ነበር። እና ሄሉሽ የኔ ቆንጆ እንኳን ደህና መጣሽ። በጣም ነው የሚያምሩት። የምር በፈጣሪስ፣ ሁሌሽም እንደዚ አይነት ፍቅረኛ ይስጥሽ። ቅናታም አትቅዱ ስኪ። ወይኔ ወይኔ ወይኔ! እንኳን ደህና መጣሽ የኔ ቆንጆ። ሃይሚዬና ብሩኬም እንደዚህ ተመልሰው መምጣታቸው አይቀርም። እስከዛ ድረስ ግን እያንዳንዴሽ የምታሽቃብጭ የምትሽለጨለጭ ሁሉ ያኔ ትዋረጃለች፣ አፍሽን ትዘጋለች። ያኔ ቢኒና ሄሎ ሲጣሉ እንዲህ ነበር ስታሽቃብጡ የነበራችሁ አትፈልገውም፣ አስገድደው ነው ምናምን እያላችሁ የነበራችሁ። ይሄው ስንት ፈተና አልፎ ተፈትኖ ሄሉ እንግዲህ፣ እልህኛ ናት እንደምታዩት፣ እልኋን በትግስት ጠብቆ ይቅርታ ጠይቆ ሸበላውን የግሉ አድርጋለች። በጣም ያሳዝናል። እና አሁንም ብሩኬ እና ሀይሚ መመለሳቸው አይቀርም። በነገራችን ላይ ብሩኬ አሁንም ቢሆን ጸሎት ላይ ነው እናቴ ጸሎት ላይ ናቸው እነሱ። እናንተ እዚህ ትንጫጫላችሁ እነሱን ከፋፍላችሁ። ፈጣሪ አንድ የሚሆኑበት ቀን ይመጣል፣ ግን ከዛ በፊት ትዝብት ነው ትልፉ እያንዳንድሽ ማለት ነው። አሁን ሀይሚን ስትሳደቡ የነበራችሁ ሰዎች አሁን ልክ እንደ ሔሉና እንደ ቢኒ አብሮ ሲመጡ ያኔ ትዋረዳላችሁ፣ ታፍሩበታላችሁ ታብሩበትታፍሩበታላችሁ። አሁን ዝም ብላችሁ ለፍልፉ። በነገራችን ላይ አብዛኛው ዩቲዩበሮች እዚህ ጋ ምን እንደሚሰሩ ታውቃላችሁ? እንደዚህ ይላሉ፣ መለኛው ጋር ደወልኩ፣ ሀብ ጋር ደወሉ፣ ኤፍሬም ጋር። እረ በፈጣሪ ስም እናንተ ቆይ፣ ወንድ ባለትዳር ጋር ምን ልታደርጉ ነው የምትደውሉት? ባለትዳር ወንድ ጋር ምን ነው ልታገባቸው ነው እንዴ? ምን ልትሰሩ ነው የምትደውሉት? ምን ፈልጋችሁ ነው? ወንድም ለእኛ እናድርገው ብላችሁ ልትጀነጅኑት ነው? በዛም ሲሄድ ድውየልስ ንብር ለሀብ ደውዬል። አረባካችሁ ከትዳራችሁ እንደተለያዩችሁ ምንድነው? እናንተ ምን የምታሽቃብጡት ማለት ነው? ለምን ነው የምትደውሉት? ምን ፈልጋችሁ ነው እኮ፣ ግራ ገባኝ። ምን ፈልገው ነው ጋር የሚደውሉት? ብሩኬ ደህና ነኝ ብሏል። ትናንት ቪዲዮ ላይ ተውታል። ከሚም ደናኔ ብላ እንግዲህ ያቃጠለቻችሁ ነው። ምን ፈልጋችሁ ነው ሽመለኞ ጋር ሀብ ጋር ኤፍሬም ጋር ምድውሉት? ምን ነው ፍላጎታችሁ እናንተ ሰዎች ግን? እና ለማንኛው ማለት ነው ያኔ ሀይሚና ብሩኬ አንድ ሲመጡ የምታፍሩበት ቀን ይኖራል። እያንዳንድሽ ማለት ነው አሁን እዚህ ጋር የምትሳደቡ ምናምን ሰውኔን ከመሳደባችሁ በፊት አፋችሁን ራስ አትሳደቡ። አትሳደው ኔ እኔ ቤት መሳደብ ምናምን ባል ነገር የለም። እና የኔ ውዶች እንዴት ናችሁ ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ አለሁ። ብዙዎቻችሁ የሃይሚ ቻናል ይዘጋል ይዘጋል እያላችሁ በጣም ስጋት ውስጥ ጭራሽ አይዘጋም። በቃ ምንም አትፍሩ። ሰብ እያነሱ ነው ያንሱ፣ ያንሱ። ምን ይሄ እኮ የማይረባ ኮተታን ተሰብስቦ እዛ በኮመንት ጭንቅላቷን ከሚያዞረው ጥርግ ቢሉ ነው የሚሻላችሁና፣ ያንሱ፣ ሰብስከራ ምን ችግር አለው? አዳዲስ ፋሚሊ ይመጣላታል ሼር ምናምን አድርጉላት። ምንም ችግር የለውም አይዘጋም ማለት ነው። አትጨናነቁ። ሲጀመር ስለ ዩቲዩብ አያውቁም፣ ድንጋይ ራስ ናቸው። ዝም ብለው ሪፖርት ሪፖርት ቢያደርጉም አይዘጋም። እሷ የራሷ ቪዲዮ ነው የሰው ቪዲዮ የለባትም ጭራሽ። ማንም ሊያዘጋባት አይችልም። ሊያዘጋ የሚችለው አብረው የሰሯት ሰዎች፣ ዳኒ ዳኒ ሶሲ፣ ብሩኬ፣ ራሷ እና ቤቷ ውስጥ በቃ ቪዲዮ ምስላቸው ያለ ሰው፣ እሱ ሰው ሪፖርት ቢያደርግ ምናልባት ማስጠንቀቂያ ሊሰጣት ይችላል። ከዛ ውጭ ግን ዝም ብለሽ አዳሜ እዚ ገስትሬ ተለከሽ ግሩፕ ከፍተሽ ሪፖርት ብታደርጊ አይዘጋም። እና ትጨናነቁ ይኔ ውዶች ስለ ዩቲብ እኮ አያውቁም። ዝም ብሎ ናፋቸውን የሚከፍቱት እና አይዘጋም። ሰብስክራይብ ቢያነሱ ደግሞ ሰብስክራይብ ይጨምራል። ሰብስክራይብ ሲጀመር ምንም አይሰራም። ሶስት መቶ ሺህ ሆነ አራት መቶ ሺህ ሆነ ምንም አይሰራም። ምታቁ ከሆነ ማለት ነው ከአንድ ሺህ ሰብስክራይብ ካለው በቃ ቪው ካላቸው በቃ ምንም ችግር የለውም። ግን ሪፖርት ሲያደርጉበት ቪው ይቀንሳል። ገባችሁ? ቪው ስለሚቀንስ እናንተ ደግሞ ሼር ሼር አድርጉላት ማለት ነው። የምትወዷት የምጠሏት ሪፖርት ያደርጋሉ። እናንተ ደግሞ ሼር አድርጉ። ባይዘጋሙ ግን ቪው ይቀንሳል። ገብታችኋል? ፍቅርንም እንዲህ አድርገዋት ነበር። ሔሉንም እንደዚህ አድርገዋት ነበር። ሪፖርት እያደረጉባቸው ነበር። እንግዲህ እንደምታውቁት ፍቅርና ሔሉ መጀመሪያ ጊዜ ሲመጡ ስንት ስቃይ ያልፎን እዚህ እንደደረሱ ታውቃላችሁ። አሁንም ሀይሚን እንደዛ ሊያደርጓት ነው ያሰቡ። ሀይሚን ግን በጣም ያደነኳትን ነገር ልንገራችሁ እስካሁን ድረስ አላለቀሰችም። ከዚህ በኋላም እንደማታለቀች ተስፋ አድርጋለሁ። ፍቅር ያለቀሰችው አንዴ ካሜራዋን ሰብራባት ነው እንጂ ፍቅርን ማልቀስ አታቅም። ፍቅርን እንዴት እንዳሰቃዩ ታውቃላችሁ። ዩቲዩቧን ሪፖርት እያደረጉ እንደዚህ ሴቶቹ መጥተው በስድብ ጥርግ እያደረጓት፣ ከብርሽ ጎን ሁሉም ከብርሽ ጎን ነበር የቆመው። አሁንም ሀይሚን እንደዛ ነው ያደረጓት። ሀይሚንም አሁን ብቻዋን አስቀሯት። አስገባችሁ እና ሀይሚዬ የኔ ውድ ፈጣሪ አላት። እሷም እንዳለቻችሁ ነው፣ ሰውን ተደግፍ አላቅም፣ ፈጣሪ ነው የምደገፈው። ሰው እናንተ የፈለጋችሁትን በሉ፣ በቃ እውነት ነው። ከፈጣሪ በላይ ፈጣሪን የረሳ ሰው ነው መውደቂያው ማያምረው እንጂ፣ ፈጣሪ ያለው ሰው የትም እንደ ሰው እኮ ቢሆን ማለት ነው። እንደ ሰው ቢሆን እስከ ዛሬ ሔለንና ፍቅር በቃ ጉድጓድ ውስጥ ቀብራችኋቸው ማለት ነው። እንደዚህ ምስጥ በልቷቸው ነበረ እንደናንተ እንደ መጀመሪያው እንደው ፍቅርን እንዴት እንዳደረጓት አታስታውሱም? አንድ አርግዛለች፣ አንድ ወልዳለች፣ በቃ ያላላችኋት ነገር የለም፣ ለመጣል ያላደረጋችሁት ነገር የለም። ስትራክ ልከዋል፣ ሪፖርት አድርገዋል። በቃ ብዙ ነገር ቻናሏን ቀዝቅዞ ነበረ። እሶ ምን ምን ታደርጓቸሁ? ብታዘጉ ራሱ ሌላ ቻናል ይከፈታል፣ ታውቃላችሁ። ሌላ ሄለንንም እንደዛው ማለት ነው። ሄለንን ራሱ ቻናሏን ሊያዘጉ ሪፖርት እያደረጉ ስሟን እያጠፉ ፎቶዋን እየዘቀዘቁ በጣም ያለ ስሟ ስም እየሰጡ በጣም ብዙ ነገር አድርገዋት ነበር። ግን ያ ሁሉ ነገር ፍንቅልቅል አድርገው ወጥታ ይሄው እዚህ ደርሳለች። ይሄው እንደምታዩት ማርያምን። እኔ ግን ሴቶች በጣም የሚገርሙኝ ነገር ለምንዶ ታውቃላችሁ፣ አብረው ሲያሽቃብጡ ሲያሽቃብጡ እየቆዩና የሆነ ሰው ሲለያይ ወደ ወንዱ ነው የሚያጋድሉት ወደ ወንዱ ያጋድሉና አብረው ያሽቃብጣሉ ማለት ነውና፣ ምድር አሽቃባጭ ሁሉ ማሽቃበጣችሁን ቀጥሉበት። ዞሮ ዞሮ እኔ ሴት ሆናችሁ እንዴት ነው ሴትን በዚህ ልክ የምትሳደቡት ምናምን በጣም የገርመኛል። ዞሮ ዞሮ ሀይሚዬ እንግዲህ ትመጣለች ብዬ ነው ተስፋ የማደርገው። እኔ ሆን ሄሉንና ቢኒን ሳያቸው ምን ትዝ አለኝ፣ ያኔ ሲሳደቡ የነበሩ ሰዎች አሁን ደግሞ ሀይሚና ብሩኬ እንደዛ ወደ በፊቱ ተመልሰው ሲመጡ ሁልሽም እንዴት እንደምታፍሩ እንዲ ያኔ ምን ብለው እንደሚሰሩ እስኪ እናያቸዋል። እንዲ አሁን ሲለያዩ ሀይሚን ስትሳደቡ የነበራችሁ የቡራን ፎቶ ብቻ አድርጋችሁ ሀይሚን የምትሰድቧት ለምን? እናንተ እኮ ብሩኬን መውደድ መብታችሁ ነው። ማንም ሰው የራሱ የሆነ አስተሳሰብ አለው። በነገራችን ላይ ለምሳሌ እኔ የማስበውና እናንተ የምታስቡት እየተለያየ ነው፣ ያያችሁትን ነገር በዛ ነገር ላይ አስተያየት ለመስጠት ሁላችንም የተለያየ አስተያየት ነው ያለን። ሶ ለምሳሌ ሀይሚ አጠፋች ካላችሁ ብሩኬን ብሩኬን፣ እሺ ጥሩ ነው፣ ጥሩ ሰው ነው፣ መልካም ሰው ነው። አዎ ማንም መጥፎ ሰው አላለውም። ሶ ሀይሚን ግን መሳደብ ግዴታ ነው ወይ ነው? ብሩኬን እሺ ልትወዱት ትችላላችሁ፣ እሱም ብቻ መውደድ አትችሉም። ሀይሚን ሳትዘቀዝቁ ምን ሳትሉ፣ አንድ ሰው እኮ ማለት ነው ከጠላችሁት፣ ካልተመቻችሁ፣ ካልወደዳችሁት የሚሰራው ነገር ካልተመቻችሁ መተው እኮ ነው። ሰብስክራይብ አንስሳችሁ መውጣት ነው በቃ አለመከተል፣ አለማየት የሆነ ሰው ካናደዳችሁ። ከዛ ውጭ ግን ያን ሰው ወርታችሁ መሄድ፣ ማስከፋት፣ ማሳዘን፣ ማስለቀስ ለእናንተ ምንም ፋይዳ ያመጣውም። በነገራችን ላይ አሁን ሀይሚን ሰደባችኋት፣ ሪፖርት ማድረግ የፈለገ ነገር አደረጋችሁ። እሺ እናንተ ምንድነው ጥቅም የምታገኙት ነው? ምንድነው ጥቅም የምታገኙት? እዚህ ዩትዩብ ላይ መጥተው ግን የሚሳደቡት ሀይሚን የሚሳደቡት እንትና ጋ ደወልኩ እንትና ጋ ደወልኩ እያሉ የሚሰሩት እነዚህ ሽቅል ነው፣ ሽቅል አልኩ እኔ። ደግሞ ስራ ነው ስራ ነው፣ ለቪው ብለው ነው፣ ለቪው ብለው ነው። ሀይሚን ስለሚወዳት አይደለም። እኔም ለቪው ብዬ ነው። አዎ ይሄ አይዋሽም፣ አይዋሽ። እኔ በጣም ነው የምወዳት። የምሰራው ይሄን ቪዲዮ ቪው ቢኖረው ደስ ይለኛል፣ ግን ደግሞ እንደዚህ በጣም የሉን ታፔስ መሆንም ጥሩ አይደለም። ሁሉም ሰው አንቺም ለቪው ብለሽ ነው ማለታቸው ስለማይቀር ማለት ነው። በዚህ ልክ እየተቀደዱ የሚሰሩት ለቪው ብለው ነው። በቃ ሀይሚን የሚሰርባት ምናምን ለቡራም ያሽቃብጡት እንትና ጋር ደውል፣ ውሸታቸው ነው፣ አይደውሉም እኮ ግን ደግሞ እንደዛ የሚሉ ቪው ለመሰብሰብ ብለው ነው። በፊት ከብሩኬ ጋር ሆነው ሲያሽቃብጡ የነበሩት ለቪው ብለው ነው። አሁን ደግሞ ቡራ ሲለያት ወደ ብሩኬ ሆነው ማሽቃበጥ ጀመሩ ማለት ነው። ማንም ዩቲዩበር በእርግጥ ጥቅም ስለሚያገኝ ነው ሰራው። ግን ደግሞ የሆነ ጥቅም ገና ብር አገኛለሁ። እኔ አሁን ዋሽታችሁ አስር ዶላር ከምታገኙና ትክክለኛ ነገር ተናግራችሁ ሶስት ወይ ሁለት ዶላር ብታገኙ እሱ ነው የተባረከ የሚሆነው። የእውነት በቃ ዋሽታችሁ አትስሩ፣ በጣም ነው